የለመደው ቦታ ሲከባለል ነው ማለት። ዛሬማ ይለይልን። ኧረ እናንተ ልጅ ተው ግን ተው፣ ምንድን ነው ተው ተው ምትሉ? በቃ ተው፣ እኔ ወንድ አይደለሁም። ይኸውልህ፣ ይሄ የሚያልፍ ነገር ነው። ተው በእናትህ፣ እኔ ወንድ አይደለሁ። ኧረ በእንደው ተው ግን ተው፣ ተመለሽ፣ በቃ

እሺ ምን አድርግ ነው የምትይኝ? በቃ እሱ አላማ የለውም ቤተሰብ የለውም፣ አንድ ያበደ ልጅ። እሱም ወንድ እኔም ወንድ ይለይልናል። ወንድ ነው እኮ አውቃለሁ። እሺ የደካማ አባት ድጅ ተጎልቶ እየዋለ ያሳዝንን ማረተው ተውዬ። ልጅ አንድ ነገር አድርገህ ብትታሰር አባት ይሞታል በኋላ መጦ መጥቶኛል እኔ እ ይለይልንለ ወንድነት እኮ መፎካከሪያ አይደለም። ይኸው ሁሉ የተናገረው ተናዶ ነው። በቃ እንደ ሁሉንም ተው፣ ለአባትህ ስትል ነገሩም፣ ተው፣ ለአባትህ ስልማ ቦታ ቦታውን አስይዟል። አይድኔ እናንተ እንደው አንዱ ጥጋበኛ ነው የሚሆን፣ እኔ ምን አያገባኝ? ተልተሎ ብዬ ልቅ ጉተሪያን ማግሬ ማሽን ሊያን ሸለቃ አቅቄ ባስገባ ነው የሚሻለኝ እንጂ። ኧረ ተው ኧረ ተው እናንተ ኧረ ኧረ ልጆች ተጋጀ፣ እናንተ ይሄ ነገር የጩኸት በረታ። መቼም የዚህ ሀገር ሰው እኮ እናንተ፣ ነገሩ ታለፈ በላይ ነው የሚጮህ። እንዲያው ዝም ብዬ ደርሼ ልምጣ ሆነ ምን አገባኝ ነው ስሪያንት እቺ፣ እዚያ እንግዲህ ወይ አንዱ ጥጋበኛ እዚያ ተመሸት ቤት ሲመጣ ሰክሮ ሲዋለቅ ነው የሚሆን እንጂ ቁም ነገር ያለው ጩኸታ ይሆን? መቼ ያየኒው መናጢ እኮ

ይኸው የተናይ ሰው ጉድሩ ልጅ እንዲሁ እኔ እኔ ለነገሩ እኮ እኔ ነኝ ይበለኝ እናቱ ከሰው ጋር ተጣልቶ ሲመጣ፣ ተው ይሄንን ልጅ አታባልገው ስትለኝ፣ እኔ እኔ ምን እንደዚህ የተመተህ ትመጣለህ አልኩት። ይኸው አንድ ቀን ተመቶ መጣ። እናቱን አስደሰተህ። ዛሬ ደግሞ በአንተ ቤት ተማትህን ይሄን ማስደሰትህ ነው አይደል? አንቺ የተናይ ሰው ልጅ እዚህ አሽ ቤት ትመጣታለህ።

አሁን ይልቁንስ ሁለቱም ወጣት ናቸው። እንደው በሽማግሌ ብያያዝስ እኔ ደግሞ ላገላግል ነው የመጣሁት እኮ። ሌላ ምን አደረግኩኝ? ተከትለሽ መጠሽ እየይዘሽ አደባድበሽ ዛሬ ምንድን ነው? ሽማግሌ ነው እሱ እየሮጣ ሽማል ይዞ ሲመጣ እኮ ነው። እኔ ነፍሱን አዳንኩ ብዬ ተከትዬ የመጣው ምን ማለት ሆኖ። ሽማል አንቺ መስጠትሽንስ በምን አውቃለሁ? አረግ ለቀቅ አድርጉኝ፣ እናቴ እኔ አገባኝ። ንጋጋሽ ላቀቃ አንቺ የትናይ ሰው ልጅ ምንድን አረተውኝ? ልኖርበት ምንትንሹም ትልቁ ምን የላይ ቆይ፣ ምንድናችሁ አላማችሁ እቅዳችሁ ምንድን ነው? እንዲ፣ ኧረ ምን ይሻለኛል? እንዲሁ ምን ምንድን ነው የሚሻለኝ አሁን? ገድዬው ንግባ ንገዛል ያ ይሄንን ልጨርሰው። እንዲ ና እኔስ እንዲ አልሆንልኝም፣ እናት እኔስ አልሆንልኝም። እንዲ እንዲ ረንዲ ምናባቴ የሚሻለኝ የማንም ኩታራ መጫወቻ አልሆን። አረጀ ተብዬ አላረጅም። ዲን ዶሚኒ ዲን ልጅ ደጋግሞ ነው የሰራ እኮ። እኔ በሉ ይያሁ ጠዋት ማታ እንገበገባለሁ እኔ በአንቺ የተነሳ እንደዚህ እንዴት አደርሻ ሰላም አደሩ። እንደምንሽ? እግዚአብሔር ይመስገን። ወደ እናንተ ቤት እየመጣሁ አይደል ልጠይቅ። ምን መሻሉ? ልጠይቅ ልሳቅ እንጂ ምን ማረግ ነኝ። ታሽሎ ያስቃል። ዛሬ ነበር ዛሬ ልጅ እንደፈከረ መጥቶ ልጁን ዶግ አመድ አድርጎት ጫካ ዶግ አመድ ያረገው ልጁን ስብር ብር አድርጎት፣ የሰውየው ልጅ አሁን እንዲሁም ተዚህ በኋላ አልመለስም ማለት፣ እኔም ተቆጣሁትኝ። ተዚህ በኋላ የሚመለስ አይመስለኝ፣ ጫካ ልገባ ተመታተውት ያለሽ አለ። ወግ አድርጎታል። ስብር ብር አድርጎ እኮ ነው የጥሎት፣ እና ጥሩ ነው የሚሰሩታል። እንደዚህ ነው ለእናትና ለአባታችን ላባታችን ቃል ኪዳን ይገባል። እንደዚህ ነው ቃላችን የምንወጣ ወይ? እኔ ብቻ እኮ አይደለም ለነገሩ ቃል ያለብኝ አላውቀው፣ አልገባሽ ሆኖ ነው እንጂ አንቺን ቃል ነበረብሽ እኮ አንቺ ጭምር ነሽ ቃልሽ። እኔ ብላሽ መሙ ሳይቻሉ እንደው ጭራሽ ከዚህ ደግሞ እንትን አለው ወዲያ ወይ አግምጦኛል አሁን

ለምንድነው አንቺ እናት ያባትሽን ቃል የማትወጪ? አልገባሽ ብሎ ነው እንጂ ወንድምሽ ለቁም ነገር ሳይደርስ እኮ አንቺ ወንድ ብለሽ እንዳትወጪ ወደውጭ ዞረሽ እንዳታይ ተብለሻል እኮ። አልገባሽ ብሎ ነው አትረጅ ጭራሽ ጋር ለነገሩ ደህና እንክትክት አፈር ባበሉ ኖሮ እንዲህ ዛሬ አባቱን አባቱን ስል እሱን ነበረ ቀድሜ መክላት የነበርብኝ። ሞሌ ሞሌ! አረ ሞሌ ሞሌ! ዋ ምን ታደርጊ መጣሽ? ማን ነገርሽ? አንተ የት ልት ነው የት እየሄድክ ነው? ምን አንቺ ምን ታደርጊ መጣሽ እዚህ? ጋሼ ነግረውኝ እኮ ነው። እና ምን ታደርጊያለሽ? ምን ታደርጊያለሽ ማለት፣ አንተ የት እየሄድክ ነው? አትመለስም? እኔ ጫካ ነው አምገባ ጫካ እገባለሁ። ለምን ጫካ ትገባለህ? ቤት እያለ አባትየው በአንድ በኩል ሳልፍ ሳገድም አደግክልኝ ደረስክ እያለ ያንጓጥጠኛ ሽቅ ይሰቅለኛል ታች ያወርደኛል። ልጁ ደግሞ እንደዚህ ሲያገኘኝ አልሆነ ያደርገኛል፣ እንክትክት ያደርገኛል። አንቺ በሌላ በኩል እኔን ለማን ጥለሽኝ እንዴት አይገባኝም፣ ጥለሽኝ ትሄጃለሽ፣ ወንድ ተከትለሽ ትሄጃለሽ። እኔ አልሄድም። ብቸኛ ወንድምሽን ጥለሽኝ ትሄጃለሽ። እኔ በመሃል ምን ልሁን? ቆይ እኔ ብቻ ነኝ እንዴ እናትና አባቴ ሀዘን እኔ ብቻ ነው እንደሚያንገበግበኝ? አረ ተይ ተይ፣ ተመለሽ፣ ት አለ ተይ እኔ ነኝ የምጠቅምሽ እነሱ አይጠቅሙሽ። መላረግ ነው መሄድ፣ ማነው ያስገበኛል? ለዛ ምን ያው ወጡ ከልጅነት የጀመረ እዚህ አይደል ያደኩበታል። ምን ችግር አለ አሁን? ጫካ ያደግኩበት ያሳደገኛል። አረ እሺ በቃ በቃ ይሄን እንካ። ምንድን ነው ማነው? የላከው አያኔ? ሰጠኝ ያጃ ጋቢ ነው አው። ይሄ እኮ እንካ፣ ልበሰው። ምን እሱን የላከልኝ አልፈልግ። አንተ ልጅ ይበርድሃል፣ እንካ ልበሰው። እጂ ተመለሽሽ። አንተ ሙሊ ምን ሆነሻል?

እንደ እብድ ብቻ እንዘ ለፈልጅ ጀመረ። በአንቺ የተነሳ ለነገሩ በጉልበት ባልችላቸው አንዱን በረሽ ጨሉ መሳሪያ ገዝቼ ሜዳ ለሜዳ እንዴ ደሙን ጠጥቻው ምጋብ ሙሌ አልመሸም እንዴ? ኧረ ነጋ ነጋ እንጂ እየመሸ እኮ ነው። አንሂድም እንዴ? ላይ መሽ ነበር እንዴ መጀመሪያስ በጣም ፈራሁ እና ብትፈሪ ተመለሽ እያልኩሽ መጠሻል። እንግዲህ ምን ላድርግ?

በአባቴ ደሎ ሰው ይበቃል። በእኔም ባይደግሙብኝ አንድ ላቀቃል። ምን ነው በረደሽ? ኧረ ሞቀኝ፣ ኧረ ሞቀኝ። አሽሙር መሆኑ ነው? ተመለሽ እያልኩሽ ያን ያክል ነሽ ልበሽ ነው ግን እኮ ሙሌ አፈቅርሃለሁ እ አፈቅርሃለሁ አዎ። በልጅነታችን ያን ያክል እንደምወድሽ ስነግርሽ አይንን ላፈር ስትይ እንዳልነበር ዛሬ ምን ተገኝቶ ነው ደግሞ አፈቅርሃለሁ? ምነው ያኔማ ምልን አሰማም። በጣም ተደባዳቢ ነበርክ፣ ተደባዳቢ ነበርክ። ዛሬ ተደባድቤ መስሎኝ እዚህ የመጣው ቢያንስ አሁን ላይ በቃ ግድ ሆኖብነው በዛ ላይ የምትባለውን ነገር ትሰማለህ ግን ምንድነው? እንደ በፊቱ አይደለ። ስለዚህ የተመለስኩ መስሎሽ አንቺ አፈቅርሽ አፈቅራለሁ እኔ ደግሞ ቃልና አፈቅራታለሁ። እሷም በቃ ተዋዘን ያለው አይደል እንደ፣ በቃ እሷ ጋር ድርቅ አትበል እስከ አንቺም እኔ ጋር ድርቅ አትበያ። ግን እኮ በልጅነቴም ቢሆን እንደዚህ ከሰው ጋር ተጣልቼ ጓሮ ማሽላ ውስጥ ምናምን ሳድግ አንቺ ነበርሽ እያለበሽኝ ማለት ፎጣ እያመጣሽልኝ ነበረ። ይሄንን ውሌታሽን እኮ መቼ ማረሰው? እኮ ከረሳ አብረን እንሁና። በቃ እሷን ተዋት። ለነገሩ ልክ ነሽ አንቺ። ምን ታረጊ? አትጣላ ጠብጥሩ አይደለም ብለሽ ነው የመክርሽ። እኔም የማይፈልገኝ ስከተል።